ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁ? ልን ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ቆይታን ስናደርግም ትልልቆቹ የአውሮፓ ክለቦች እየተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። በተለይም ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን እየዳሰስን ከእናንተ ጋር ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ለተከታዮቹ ደቂቃዎች ከእኛ ጋር አብራችሁ እንድትቆዩ በአክብሮት ነው የሚጋብዘው። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ፋብሪዚዮ ሮማኖ ሊቨርፑል በወጣቱ ተጫዋች እንደሚያምኑ ተናግሯል። ትሬንት አሌክዛንደር አርኖልድ በነፃ ዝውውር ወደ ሪያል ማድሪድ ለመዛወር መቃረቡን ይታወቃል። የትሬንት አሌክዛንደር አርኖልድ ኮንትራት ከሶስት ወራት በኋላም የሚጠናቀቅ ነው። ይህም የትሬንት አሌክዛንደር አርኖልድ መውጣት በአርኔስሎት ቡድን ውስጥ ኮነር ብራድ ላይ ብቸኛው ተፈጥሯዊ የቀይ መስመር ተመላላሽ ያደርገዋል። ሊቨርፑል ለባየር ሌቨርኩዘኑ ጀረሚ ፍሪምፖንግን ሊንቀሳቀሱ እንደሚችሉ የሚነገሩ ወሬዎች በቅርብ ቀናት ውስጥ እንደገና ብቅ ብለዋል። ሆኖም ግን ፋብሪዚዮ ሮማኖ ነው ሊቨርፑል በሰሜን አየርላንዳዊው ኢንተርናሽናል ላይ ትልቅ እምነት እንደሚጥል እያምናል ልክ እንደ ትሬንት በ2017 ናትናኤል ክላይንን እንደተካው ኮኖር ብራድሌይም ይህንን እድል ሊያገኝ እንደሚችል ነው ዘገቦች የሚያሳዩት። ጋዜጠኛው በሂርዊጎ ፖድካስት ላይ ሲናገርም፣ ከቀይ መስመር ተከላካይ አንጻር እኔ የምሰማው ነገር ቢኖር በኮኖር ብራድሌይ በጣም ደስተኞች መሆናቸውን ነው ሆናር ብራት ላይ የወደፊት የሊቨርፑል ቡድን አካል ሊሆን እንደሚችልም ያምናሉ። እሱ ትልቅ ተሰጥቶ እንዳለውም ያምናሉ ብለዋል። በሊቨርፑል ውስጥ የቀይ መስመር ተከላካይ የመሆን ኃላፊነት ሙሉ በሙሉ እየተለየ ይሆናል። ነገር ግን ይህ ልጅ ለአርኔ ስሎት አስፈላጊ ተጫዋች ለመሆኑ ሁሉም ነገር እንዳለ ይሰማቸዋል። በህዳር ወር በአንፊልድ ሊቨርፑል ከሪያል ማድሪድ በነበረው ጨዋታ ላይ ነበርኩኝ። ኮነር ብራድሌይ ከደጋፊው ያገኘው ምላሽም ለሱ ትልቅ ጅምር ይመስል ነበር። ያ ምሽት ሊቨርፑል ይህንን እንግዲህ ልጅ እንግዲህ ለማመንም ዝግጁ እንደሆነ የሚያሳይ ነበር ሲልም ነው ሀሳቡን ሰጠው። እንደ ብዙ የመረጃ ምንጮች ኮነር ብራድሊ በጣም ጥሩ ተጫዋች ነው። ነገር ግን ሊቨርፑል አሁንም ሌላ የቀኝ ተከላካይ ያስፈልገዋል። የ21 ዓመት ወጣት ለትሬንት ተጠባባቂ ሆኖ ጥሩ ጊዜን በአንፊልድ እያሳለፈ ነው። ሆኖም ግን የኮነር ብራድሊ ትልቁ ችግር ለጉዳት ያለው ቅርበት ነው። ከ2023 ጀምሮ ተጫዋቹ በተለያዩ ጉዳዮችም 47 ጨዋታዎች አምልጠውታል፣ ይለናል የፋብሪዚዮ ሮማኖ መረጃ። ከጣሊያን ኦናናን ማስፈረም የሚፈልግ ክለብ ተለይቶ ታውቋል። በማንቸስተር ዩናይትድ ከተጠሉት ዋና ተጫዋቾች አንደኛው ካሜሮናዊው ግብ ጠባቂ አንድሬ ኦናና ነው። ኤሲ ሚላን ለቀጣዩ የውድድር ዘመን የግብ ጠባቂ ቦታውን ማጠናከሪያ የሚፈልግ ሲሆን ፊቱን ደግሞ ወደ አንድሬ ኦናና ዙሯል። ከኢንተር ሚላን ቆይታ በኋላ ካሜሮናዊው ግብ ጠባቂ በማንቸስተር ዩናይትድም መጥፎ የሚባል ጊዜን ያሳለፈ ሲሆን በዚህ ክረምትም መልቀቁ እርግጥ ከሆነ ወደ ሲሪኤው ሊመለስ ይችላል ተብሎ ይታሰባል። የእንግሊዙ ክለብ ሌሎች የግብ ጠባቂ አማራጮችን እያጤነ ስለሆነ በኦልትራፎርድ ያለው ቀጣይነት ዋስትና የለውም። ይህም ለዝውውር በር ይከፍታል። ኦናና በማንቸስተር ዩናይትድ ባሳየው ብቃት የክርክር ርዕስ ሆኖ ቆይቷል። ምንም እንኳን በእግሩ በመጫወቱ ጥሩ ቢሆንም ብዙ ትችቶች ግን የፈጠሩ ስህተቶችንም ሰርቷል። አዲስ አሰልጣኝ ያለው ማንቸስተር ዩናይትድ ለቦርዱ በግብ ጠባቂ ቦታ ላይ አማራጮችን እንዲያፈላልግም የጠየቁ ሲሆን ኦናና ስለመቆየቱ ምንም አይነት ማረጋገጫ አልተሰጠውም። ይህም ሁኔታ የሚላንን ትኩረት የሳበ ሲሆን ይህም በማንቸስተር በተጫዋቹ ላይ በእርግጠኝነት አለመሆንን ተከትሎ በሚላን በአንድሬ ኦናና ፊርማ ላይ ለመደራደርም ሊጠቀምበት ይችላል ተብሎ ይታሰባል። የሮሰነሪው ክለብ ፍላጎት ከማይክ ማይጋን መልቀቅ ጋር በተያዘም እንደሆነ ይታወቃል። ፈረንሳዊው ግብ ጠባቂ በቡድን ውስጥ ከፍተኛ ግምት የሚሰጠው ሲሆን፣ የእሱ ሽያጭ ለአንድሬ ኦናና መምጣት የገንዘብ ድጋፍ ያደርጋል። ሆኖም ግን ኤሲ ሚላን ለማንቸስተር ዩናይትድ ግብ ጠባቂ ፊርማ ከሌሎች ክለቦች ጋር መፎካከር አለበት። ይህም የዝውውር ሂሳቡን ከፍ ሊያደርግ ይችላል። ለጊዜው የእንግሊዙ ክለብ የግብ ጠባቂያቸውን የወደፊት ጣፈንታ በሚመለከት የሚሰጡት ውሳኔ ገና አልታወቀም። ዩናይትድ ለሩበን አሞሪም ፍልስፍና የሚሆን ጥሩ ተተኪ ካገኘም ኦናና በገቢያው ላይ የሚገኝ ሲሆን፣ ለሚላንም ወደ ቡድናቸው ለመጨመርም እውነተኛ እድልን የሚሰጥ ተጫዋች ነው ተብሎ ይታሰባል። ሪያል ማድሪድ ለ2025 የዓለም ክለቦች ዋንጫ ሊያደርጋቸው የሚፈልጋቸው አምስት ፊርማዎች አሉ። የማረንጌው ቡድን የውድድሩን የመጀመሪያ ዋንጫ ለማሸነፍ እራሱን በታላቅ ስሞች ማጠናከር ይፈልጋል። ሪያል ማድሪድ የ2025 የዓለም ክለቦች ዋንጫ ለማሸነፍ አምስት ፈራሚዎችን በማምጣት ቡድኑን ለማጠናከር አቅዷል። የነጮቹ ክለብ ቦርድም በትልልቅ ተጫዋቾች ቡድኑን ለማጠናከር ከአሁኑ እንቅስቃሴ ጀምሯል። በማድሪድ ቤት በሚፈለጉት ስሞች መካከል ክሪስቲያኖ ሮናልዶ፣ ዲን ሆይችሰን፣ ማርቲን ዙበሜንዲ፣ ኢብራሂማ ኮናቴ እና ፍሬንት አሌክዛንደር አርኖልድ እንደሆኑ ነው ዲፌንሳ ሴንትራል የዘገበው። የማድሪድ ዓላማ በውድድሩ ውስጥም አሸናፊ ለመሆን የቡድኑን ሁሉንም ቦታዎች ማጠናከር ነው። ከአምስቱ ተጫዋቾች ደጋፊዎቹ በጣም ከሚደሰቱበት ስሞች አንደኛው ክሪስቲያኖ ሮናልዶ ነው። የሮናልዶ መመለስ ለውድድሩ በውሰት ብቻ ቢሆንም የክለቡ የምንጊዜም ጎል አስቆጣሪ ተጫዋች በድጋሚ ነጩን ማሊያ ለብሶ የመታየት እድል ተስፋን ይፈጥራል። በሌላ በኩል የትሬንት አሌክዛንደር አርኖልድ መምጣት እውን ሲሆን ደጋፊዎች እፎይታን የሰጠ ዜና ነው። ምክንያቱም እንግሊዛዊው ተጫዋች ለቡድኑ የቀይ መስመር ተከላካይ ቦታን ለማጠናከርም ቅድሚያ የሚሰጠው ጉዳይ ነበርም። በመሃል ሜዳ የማርቲን ዙቤሜንዲ ምርጫ በክለቡ የሚቆይበት ጊዜ ሊጨርስ ከሚችለው ሉካ ሞድሪች አስተማማኝ ተተኪ ለማግኘትም ያለመ ነው። በአንጻሩ ዴን ሆጅሰንና ኢብራሂማ ኩናቴ ጉዳት ከኋላ መስመር ላስቸገረው ቡድን ቁልፍ ማጠራከሪያ ናቸው ተብሎ ይታሰባሉ። ከአዲስ ፈራሚዎች በተጨማሪ ከማድሪድ ሊለቁ የሚችሉ ተጫዋቾች ሁኔታ እያሰቡ ነው እንደ ሁሊየስ ቫሌሆ በዛ በተጨማሪ እንደ ዳቪድ አላባ ያሉ ተጫዋቾችም ከውድድሩ በፊት ክለቡን ሊለቁ ይችላሉ። የሳንቲያጎ ቤርናቢው ቢሮዎችም ክለቡን በአጀንዳው ላይ ቅድሚያ በሚሰጣቸው ዝውውሮች ላይ ምርጡን ቡድን ለመስራትም ለፈራሚዎች እየሰሩ ነው ተብሎ ይታሰባል። ባርሴሎና ከሮናልድ አራውሆ ለመቀበል የሚፈልገው ገንዘብ የዩራጓይ መሀል ተከላካይ በመጪው የክረምት የተጫዋቾች የዝውውር መስኮት የብሉ ግራና ቡድንን ሊለቅ ይችላል። ባርሴሎና የሮናልድ አራውሆን ሽያጭ በመጪው የዝውውር ገበያ ለመቀበል በማጤን ላይ ሲገኙ ቢያንስ 60 ሚሊዮን ዩሮ ዋጋ የተከላካዩ ይፈልጋሉ። ባርሴሎና ከዩራጓይ ተከላካይ ጋርም የመለየት እድሉ ሰፊ ሲሆን የበርካታ የአውሮፓ ክለቦችን ፍላጎትም እየሳበ ነው። ባርሴሎና ቨርጂል ቫን ዳይክን የማስፈረም አማራጭን ጨምሮ በአዳዲስ ፈራሚዎች ላይም ኋላ መስመሩን ለማጠናከር ያለው እቅድ ግልጽ ነው። ሮናልድ ሮሆ ምንም እንኳን በቡድን ውስጥ ከፍተኛ ዋጋ ከሚሰጣቸው ተከላካዮች አንዱ ቢሆንም ለሀንስ ፍሊክ የማይነካ ተጫዋች ግን አይደለም። ይህም ለተጫዋቹ መልቀቅ መንገድ ሊከፍት ይችላል። ጀርመናዊው አሰልጣኝ በፓዎ ኩባርሲና በኢንጎ ማርቲኔዝ ላይ የበለጠ እምነት ያሳዩ ሲሆን ይህም የዩራጓዩን ተወላጅም በቡድን ውስጥ ስላለው የወደፊት እጣ ፈንታ ጥርጣሬን ፈጥሯል። ከዚህ ሁኔታ አንጻር የባርሴሎና ቦርድ የሚቀርበው የገንዘብ ፍላጎታቸውን እስካሟላ ድረስ ለመሸጥ ሽያጩን በጥሩ ሁኔታ ይመለከቱታል። ስለሆነም ባርሴሎና ሮናልድ አሮሆን በክረምት ለመሸጥ ዝግጁ ነው። ማንቸስተር ዩናይትድ የ26 ዓመቱን ተከላካይ ለማስፈረም ከፍተኛ ፍላጎት ያሳየ ክለብ ነው። የእንግሊዙ ክለብ አገልግሎቱን ለማግኘት ከባርሴሎና ጋር በክረምት ለመደራደርም ፍቃደኛ ነው። እስከ 2031 የሚያቆይ ኮንትራት ያለው ሮናልድ አሮሆ የኦልትራፎርድን ቡድን በቀጣዩ የውድድር ዘመን የተከላካይ መስመሩን ለማጠናከርም እንደ ቁልፍ ማጠናከሪያ ሆኖ ይታያል። በካምፕ ኑ የመሀል ተከላካዩን መልቀቅ የክለቡን የፋይናንስ ሁኔታን ለማቃለልና አዳዲስ ማጠናከሪያዎችን ለማምጣትም ይረዳል። ባርሴሎና ከዝውሩ ብዙ ገንዘብ የማግኘት እድል ስላለው ከስፖርት ፕሮጀክታቸው ጋር የሚስማሙ አማራጮችን ለማግኘት ገበያውን ማሰስ ቀጥለዋል። የመጨረሻው ውሳኔን የሚወስኑት የሚመጡት ዋጋዎችና ተጫዋቹ በቡድን ውስጥ ስላላቸው ቀጣይነት ባለው አቋም ላይ ነው ተብሎ ይታሰባል። ማይክ ማይጋን የፕሪምየር ሊግ ቡድኖችን ለማስፈረም ይፈልጋሉ። ፈረንሳዊው ግብ ጠባቂ በኤሲ ሚላን የሚቆይበት ጊዜ እያጠረ ነው። የማይክ ማይጋን ሽያጭ ገንዘብ ለማሰባሰብና አዳዲስ ተጫዋቾችን ለማስፈረም እንደሚረዳ ይታመናል። አስተን ፊላና ቼልሲዎች ከተጠበቀው በታች በተመጣጣኝ ዋጋ በክረምቱ ሊለቅ የሚችለውን የኤሲ ሚላን ግብ ጠባቂ ማይክ ማይጋንን ለማስፈረም በዝግጅት ላይ ናቸው። ሁለቱም የእንግሊዝ ክለቦች ኮንትራቱን ለማደስ ከስምምነት ባለመድረሱና የእርሳን ሲሮ ቆይታ እርግጠኛ አለመሆኑን በማሰብ የግብ ጠባቂ ቦታቸውን ለማጠናከር ፈረንሳዊውን እንደ ትልቅ እድልም ያዩታል። ሚላን በ2026 የሚያበቃውን ኮንትራቱን ማራዘም አልቻለም፣ እናም በዚህ ውድድር ዘመን ያሳየው ወጥ ያልሆነ እንቅስቃሴ ድርድሩ እንዲቆምም አድርጎታል። የሮሰነሪ ቦርድ በመጪው ዓመትም ያለምንም ዋጋ ሊያጣው እንደሚችል ስለሚያውቅ የውድድር ዘመኑ መጨረሻ ላይ ሳይደርስም ስምምነት ላይ ካልተደረሰም ማይክ ማይግናን በክረምቱ ለመሸጥ ክፍት ሊሆን ይችላል። በተጨማሪም ለቻምፒየንስ ሊግ ካልበቆም በክለቡ ውሳኔ ላይም ተጽዕኖ ይኖረዋል ተብሎ ነው የሚታሰበው። ሁለቱ የእንግሊዝ ቡድኖች አስተንቪላ ና ቻልሲ ማይክ ማይጋንን ማስፈረም ይፈልጋሉ። ኤንዞ ማሬስካ ፕሮጀክቱን ለማጠናከር የላቀ ግብ ጠባቂን እየፈለገ በመሆኑ ቻልሲ ለጥቂት ጊዜ ሲከታተለው የቆየ ሲሆን ከተጫዋቹ ካምፕ ጋርም ግንኙነት አድርጓል። በአንጻሩ አስተን ቪላ ግብ ጠባቂው ላይ ፍላጎት ያለው ሲሆን የመጨረሻ ውሳኔው በኤሚሊያኖ ማርቲኔዝ የወደፊት እጣ ፈንታ ላይ እየተመሰረተ ነው። ሲሚላን ለግብ ጠባቂው ከአመታት በፊት ከፍተኛ ዋጋ ውጥቶ የነበረ ቢሆንም በኮንትራት ሁኔታው ና ወጥነት ያለው ባለመሆኑ ዋጋው እንዲቀንስም አድርጎታል። ይህም እንግዲህ ፈላጊ ቡድኖች ወደ አርባ ሚሊዮን ዩሮ በሚጠጋ ገንዘብ ለማዘወርም እንዲደራደሩ ያስችላቸዋል። የክረምት የዝውውር ወቅት እየተቃረበ በመምጣቱና ግብ ጠባቂው በጣሊያን ውስጥም ስላለው ቀጣይነት እርግጠኛ ለመሆኑን ማይጋንን በገበያ ውስጥም በጣም ከሚፈለጉት ክፍሎች መካከል አንዱ እንዲሆን ያደርገዋል ተብሎ ነው የሚታሰበው። አትሌቲኮ ማድሪድ ከአንሄል ኮሪያ ዝውውር የሚያገኘው ገንዘብ የተጫዋቹ የመልቀቅ ጉዳይ እስካሁን ድረስ እውን ይመስላል። በኮሪያ ድርድር ጉዳይ ላይ በቅርብ ቀናት ውስጥ ከፍተኛ መረጃ ወይም ደረጃ መሻሻል አሳይተዋል። አትሌቲኮ ማድሪድ ከኮከቦቹ መካከል ለአንሄል ኮሪያ እየተለየ ዋጋን አግኝቷል። የሜክሲኮ ክለብ ለሮኪ ብላንኮቹ ክለብም ከ14 እስከ 18 ሚሊዮን ዩሮም ማቅረባቸውን የታወቀው የሜክሲኮ ክለብ አቅርቦት በዋንዳ ሜትሮፖሊታኖ ቢሮዎችም ተቀባይነት ሊኖረው የሚችል ይመስላል። በተለይም አርጀንቲናዊው የፊት መስመር ተጫዋች ኮንትራቱን እስከ 2026 ድረስም ብቻ የሚቆይ በመሆኑ ዋጋው ጥሩ እንደሆነ ተገምቷል። የሜክሲኮ ቡድን አጥቂው ላይ ፍላጎት ያሳየ የመጀመሪያው ቡድን አይደለም። ባለፈው የክረምት የተጫዋቾች የዝውውር መስኮት ሞንትሪያልም ተጫዋቹን ለማስፈረም ሞክሮ ነበር። ነገር ግን አትሌቲኮ ማድሪድ በቡድን ውስጥ አማራጮች ባለመኖሩ የውል ማፍረሻውን ከፍ በማድረግ ተጫዋቹ እንዲቆይ አደርጎ ነበር። ይሁን እንጂ በመጪው የክረምት የተጫዋቾች የዝውውር ወቅትም ያለው ሁኔታ የተለየና ለመልቀቅ የበለጠ አመቺ ሊሆን ይችላል። አንሄል ኮሪያ እንደ ፌነርባቼ እና ጋላት ሳራይ ከመሳሰሉት ከቱርክ ከሚገኙ ክለቦች ጋር ስሙ ተገናኝቷል። ነገር ግን ሙንዶ ዲፖርቲቮ እንደዘገበው ለተጫዋቹ የሶስት አመታት ኮንትራት እና በአመት 5.5 ሚሊዮን ዩሮ የሚጠጋ ደሞዝ በማድሪድ ከሚያገኘው እጅግ የተሻለ ዋጋ ከሜክሲኮ ቡድን ቀርቦለታል። የሜክሲኮ የክለቡ ፕሬዚደንት ማውሪዚዮ ካላቦሬ ፍላጎታቸውን አልሸሸጉም። ኮሪያ የሚፈልገውን ባህሪና ጥራት ያለው ተጫዋች ነው። በገበያው ውስጥም ቢሆን ሁሉንም ቡድን በኮሪያ ጉዳይ ላይ መፎካከር እንፈልጋለን ሲልም ነው የተለመጡት። ሪያል ማድሪድ በእርግጠኝነት አልፎንሶ ዴቪስን ለማስፈረም በድጋሚ አይሞክርም። ከባድ ጉዳት ያጋጠመው የባየር ሚኒኩ የግራ መስመር ተከላካይ አልፎንሶ ዴቪስ ለሪያል ማድሪድ በዚህ ክረምት አይፈርምም። አልፎንሶ ዴቪስ የወደፊት ህይወቱ በሳምንታት ጊዜ ውስጥ እንዴት ያልተጠበቀ ለውጥ እንዳመጣ አሳይቷል። ካናዳዊው የግራ መስመር ተከላካይ በቅርቡ ከባየር ሚኒክ ጋር ኮንትራቱን ካደሰ በኋላ ለሪያል ማድሪድ የመፈረም እድሉን የዘጋ ይመስላል። አሁን ላይ የአልፎንሶ ዴቪስ ከባድ ጉዳት የማድሪድን እንግዲህ አመለካከትም ሙሉ በሙሉ ለውጦታል። ተጫዋቹ ከግማሽ አመት በላይ እንግዲህ ከሜዳ ይርቃል። ይህም ደግሞ በነጮቹ ክለቡን እሱን ለመተካት ምንም አይነት ሙከራ እንደማያደርጉ ያደርጋቸዋል። አሁን ላይ አልፎንሶ ዴቪስ ከሪያል ማድሪድ ፍላጎት ውጪ ነው። ካናዳዊም ኢንተርናሽናል በፍጥነቱና በማጥቃት ችሎታው የባቫሪያኑ ቡድን ቁልፍ አካል ሆኗል። በጀርመን ያለው ቀጣይነት አዲሱን ኮንትራቱን በመፈረሙም የተረጋገጠ ቢመስልም ይህ ጉዳይ ግን ለባየር ሚኒክም ሆነ ለተጫዋቹ ራሱ ትልቅ ችግር ነው። አሁን ላይ ለጀርመኑ ቡድን በግራ መስመር በኩልም አንድ በጣም አስፈላጊ አካል ሳይኖር የመጨረሻውን የውድድር ዘመን መጨረስ ይኖርበታል። ሪያል ማድሪድ አልፎንሶ ዴቪስን ለወደፊት የተከላካይ መስመሩን ለማጠናከር ጥሩ አማራጭ እንደሆነም አድርገው ወስደውት በቅርቡ ይከታተሉት ነበር ነበር ነገር ግን ከረጅም ጊዜ ጉዳቱ ጋር ተያይዞ የስፖርት ማኔጅመንቱ ማንኛውንም የፊርማ ሙከራ ወደ ጎን በመተው ወስኗል ነጩ ክለብም ለረጅም ጊዜ ከሜዳ የሚርቅ ተጫዋችም ላይ የረጅም ጊዜ ኢንቨስትመንት ማድረግ አይፈልግም በዚህ ሁኔታ አልፎንሶ ዴቪስ የዝውውር ጫና ሳይኖርበት በማገገም ላይ ማተኮር ይኖርበታል ባየር ሜኒክ በእቅዳቸው ውስጥም ቁልፍ ምሰሶ ሆኖ በመቀጠል ወደ ሙሉ ሁኔታው እንደሚመለስም እርግጠኛ ናቸው። ይህ በእንዲህ እንዳለ ሪያል ማድሪድ ለቀጣዩ የውድድር ዘመን የግራ መስመሩን ለማጠናከርም ሌሎች አማራጮችን ማፈላለጉን ይቀጥላል ተብሎ ነው የሚታሰበው። የፓራጓዩ ኮኮብ ለቶትንሀም ሊፈርም ይችላል። ከፓራጓይ ኮኮብ ተጫዋቾች አንዱ የፕሪምየር ሊግ ውስጥ ካሉ ምርጥ ክለቦች ለአንዱ ሊፈርም ይችላል። ቶተናም የሚቀጥለው የውድድር ዘመን ፓራጓዊውን የመስመር አጥቂ ሁሊዮ ኢንሲሶን በራዳራቸው ላይ አድርገዋል። የብራይተን ንብረት የሆነውና በአሁኑ ጊዜ በኢፕስዊች ታውን በውሰት የሚገኘው ሁሊዮ ኢንሲሶ በእንግሊዝ እግር ኳስ ባለው ተሰጦና ብቃቱ ትኩረትን ስቧል። የለንደኑ ክለብ በወጣት ተስፋ ሰጪ ባለተሰጦች ቡድናቸውን የማጠናከር እድልን በመጠቀም ይፈልጋሉ። ስለሆነም በክረምቱ ቶተናሞች ሁሊዮ ኢንሲሶን ይፈልጋሉ። ወደ ፕሪምየር ሊግ ከመጣ በኋላ በቅርብ ጊዜ አካላዊ ድክመቶች ቢያጋጥሙትም ሁሊዮ ኢንሲሶ ጥራቱን ግን በደንብ አሳይቷል። በመጨረሻው ሶስተኛው የሜዳ ክፍል ላይም ያለው ድፍረትና ፍጥነት፣ እንዲሁ ደግሞ የማሰብ ችሎታ በእንግሊዝ ሊግ ውስጥ ላሉት በርካታ ቡድኖችም ማጓጊ ተጫዋች ያደርገዋል በኢፕስዊች ታውን ያለው የውሰት ጊዜ ሲጨረስ በመጪው የውድድር ዘመን ለቶትንሀምም ጥሩ ፈራሚ ከሚሆኑ ተጫዋቾች መካከል አንደኛው ነው። የተጫዋቹ ባለቤት የሆነው ብራይተን በሚቀጥሉት ወራት ውሳኔ መስጠት ይኖርበታል። ኮንትራቱ አሁንም ለረጅም ነው። ስለሆነም ደግሞ ብራይተን በጥሩ ዋጋም እንዲሸጡት ያደርጋቸዋል ተብሎ ነው የሚታሰበው። የቶትናም ሆትስፐርስ ፍላጎት እውነተኛ ነው፣ ነገር ግን ሁሉንም ነገር በደቡብ የባህር ዳርቻ ክለብ የተቀላቀለውን ወይም ደግሞ በተቀመጠው የፋይናንስ ሁኔታ ላይም የተመሰረተ ነው። የፓራጓይ ባለተሰጥኦ የወደፊት ተስፋው አሁንም ትልቅ ነው። ቶተናም ለሁሊዮ ኢንሲሶ እድገት ምቹ ቦታ ያለው ይመስላል። ድርድሮችም በአዎንታዊ መልኩ የሚጀምሩ ከሆነ ሁሊዮ ኢንሲሶ በፕሪሚየር ሊጉ እሱን ለመውሰድም ከፍተኛ ፍላጎት ወዳለው ቡድን ሊሄድ እንደሚችል ነው ዘገባዎች እያሰፈሩ የሚገኙት። 60 ሚሊዮን ዩሮ የተለጠፈበት የኒውካስል ዩናይትድ ኮኮብ። ሶስት ታላላቅ የአውሮፓ ክለቦች የኒውካስል ዩናይትዱን አማካይ ሳንድሮ ቶናሌን በክረምቱ ለማስፈረም 60 ሚሊዮን ዩሮ ለማውጣት ይፈልጋሉ። ለጉዳዩ ቅርበት ያላቸው ምንጮች ባርሴሎና ኤሲ ሚላንና ዩቬንቱስ ሳንድሮ ቶናሊን ማስፈረም ይፈልጋሉ። ነገር ግን ዝውውሩ እንዳይሳካም የኒውካስል ጠንካራ አቋም ነገሮችን ያወሳስባል። ሳንድሮ ቶናሊ ወደ ሴንት ጀምስስ ፓርክ ከተዘዋወረ በኋላ በቅጣት ለረጅም ጊዜ ከሜዳ ቢርቅም ወደ ሜዳ ከተመለሰ ብቃቱ በሚገባ አሳይቷል። የማክፓይሶቹ አለቃ ኤዲሃው የ24 ዓመቱን አማካይ ለማቆየትም እናም ቡድኑን በሳንድሮ ቶናሊ ዙሪያ መገንባቱንም ለመቀጠል ፍላጎት እንዳለው ግልጽ ነው። ከቼንድ ኦፍ ሳይድ እንዳስነበበው ከሆነ ተጫዋቹን የፈለጉት ክለቦች 60 ሚሊየን ዩሮ አካባቢ ለመክፈል ፈቃደኞች ናቸው። የዋጋ ተጫዋቹ ለመልቀቅ ካሰበ ለኒውካስል ዩናይትድ በቂ እንደሆኑ ይሰማቸዋል። የሳንድሮ ቶናሊ ዝውውር ለኒውካስል ዩናይትድ በእርግጠኝነት ከባድ ይሆናል። የእንግሊዙ ቡድን ይህንን ቁልፍ ተጫዋችም ሲያጣው አይፈልግም። ቶናሊ እንደ ባርሳ ሚላንና ዩቬ ላሉ ቡድኖችም ቁልፍ ተጫዋች ለመሆን በእርግጠኝነት በቂ አቅም ያለ ይመስላል። ነገር ግን ኒውካስል ዩናይትድ ትልቅ ዓላማ ያለው ክለብ በመሆኑ ዝውውሩ ከባድ ይሆናል። ኤዲ ሃው በዚህ ውድድር ዘመን የካራባው ዋንጫን በማሸነፍና ቡድኑ ለቻምፒንስ ሊግ ብቁ እንዲሆንም ለማድረግ ጥሩ ስራን እየሰራ ነው። ክለቡ እንደ አሌክዛንደር ይስሐቅ፣ ብሩኖ ጎማሬሽ ና አንቶኒ ጎርደን ያሉ ኮከቦችን ለማቆየትም ትግል ውስጥ ነው። የጣሊያኑ አማካይ በሚላን ካደረገው ቆይታ በኋላ ከሚላን ቤት ናፍቆት ሊሆን ይችላል። እንግዲህ ጥቂቶችም ግን እንደ ባርሴሎና ና ዩቬንቱስ ያሉም ክለቦች እንግዲህ ለተጫዋቹ ጥሩ አማራጮች ናቸው እያሉን ይገኛሉ። አትሌቲኮ ማድሪድ በአዲሱ የአርጀንቲና እንቁ ላይ አይናቸውን ጥለዋል። የአትሌቲኮ ማድሪድ ቡድን የማጥቃት አማራጫቸውን ለማተናከር አማራጫቸውን እየፈለጉ ይገኛሉ። አትሌቲኮ ማድሪድ ወጣት ባለተሰጦችን በመፈለግ ገበያውን ማሰሳቸውን ቀጥለዋል። እና ማውለ ተኩራታቸው በቬሌስ ሳልስፊርድ በሚገኘው የአርጀንቲና እንቁ በሆነው ማሄር ካሪዞ ላይ አድርገባል የ19 አመቱ የፊት መስመር አጥቂ የበርካታ የአውሮፓ ክለቦችን ፍላጎት የሳበ ሲሆን የአትሌቲኮ ስፖርት ማኔጅመንት ለወደፊቱ ጥሩ ማጠናከሪያ እንደሆነ አድርገው ይቆጥረባል እንግዲህ ቶዶ ፌጂያስ እንደዘገበው ከሆነ በወጣቱ የአርጀንቲና ብሔራዊ ቡድን ውስጥ የሚያሳየው እድገት ለሀገሩ ውስጥም ካሉት ተስፋዎች አንዱ እንዲሆንም አድርጎታል አትሌቲኮ በካሪዞ ላይ ያለው ፍላጎት ቡርኑን በተለይም በአጥቂ ክፍል ውስጥ ለማደስ የያዙት ስትራቴጂ አካልም ነው። እንደ አንቷን ግሪዝማን ወይም ደግሞ አንሄል ኮሪያ ያሉ ተጫዋቾች ከቡርኑ ጋር ለመለየትም ወደ መጨረሻው ምዕራፍም እየገቡ ነው። ይህም እንግዲህ ክለቡ ትልቅ አቅም ባላቸው ወጣት ተጫዋቾች ለመተካትም እንዲያቅድ ያስገድደዋል። ይሁን እንጂ ዝውውሩ ቀላል አይሆንም። የፕሪምየር ሊግ ቡርኖች የፊት አጥቂው ላይም ፍላጎት አሳይተዋል። እናም ወደ ጥያቄ ሊገቡ ይችላሉ። ቬሌስ ሳርስፊልድ የተጫዋቹን ዋጋ ከፍ ስላደረገም አስተማማኝ ጥያቄ እስካላገኙ ድረስም ለመልቀቅ አይፈልጉም። ለካሪዞ ወደ አውሮፓ መሄዱ እድሉ በከፍተኛ ደረጃ ላይ የሚያየው ነው። አትሌቲኮ ማድሪድ ከሌሎች ክለቦች ቀደም ብሎ ተጫዋቹን ለማግኘትም ነው በቅርብ ጊዜ ውስጥ ፊርማውን ለማረጋገጥም በማለም እንቅስቃሴያቸውን ጀምረዋል። ካርሎ አንቸሎቲ ከሪያል ማድሪድ የመልቀቅ ሀሳብ አላቸው። ጣሊያናዊ አሰልጣኝ በማድሪድ ቀጣይነታቸው የተረጋገጠ አይደለም። እናም ካርሎ አንቸሎቲ ከሳንቲያጎ ቤርናቢው ሊወስዱት የሚፈልጉት ቡድን በድጋሚ አሰልጣኙ ላይ ትልቅ ፍላጎት እያሳየ ነው። አሁን ላይ የካርሎ አንቸሎቲ ሁኔታ ከብራዚል ጋር እንደገና መነሳት ጀምሯል። ብራዚል በአርጀንቲና ከደረሰባት የአራት ለአንድ ሽንፈት በኋላ ስለ ዶሪቫል ጁኒየር አሁን ላይ እንግዲህ አሰልጣኝ ጥርጣሬነትን ፈጥሯል። ተሰናብቷልም በስንብትም ተገጥሞታል አሁን ላይ አሰልጣኙ ለመተካት ከምንጊዜውም በላይ ዝግጁ የብራዚል እግር ኳስ ፌዴሬሽን እንግዲህ ብሔራዊ ቡድኑን በኃላፊነት ለመምራት እንደ ትልቅ ተስፋ የካርሎ አንቼሎቲን ስም በሁሉም የፌዴሬሽኑ አመራሮች ተቀባይነትን አግኝቷል። በአሁኑ ሰዓት ሪያል ማድሪድን እየመራ ያለው ጣሊያናዊ አሰልጣኝ ከዚህ ቀደም ከብራዚል ብሔራዊ ቡድን ጋር ግንኙነትም ነበረው። ነገር ግን በመጨረሻም ከስፔኑ ግለብ ጋር እስከ 2026 ታድሷል። ነገር ግን የብራዚል ፌዴሬሽን አሁንም አንቸሎቲን ብራዚልን ለመምራት ጥሩ ምርጫ አድርገው ይወስዱታል። በተለይም ከቅርብ ጊዜያት ወዲህ የደቡብ አሜሪካ ቡድኖች ውድቀትን ተከትሎ ከዓለም ክለቦች ዋንጫ በኋላ ሊወስዱትም ይፈልጋሉ። በብራዚል እየታሰበ ያለው ሀሳብ ሪያል ማድሪድ ከሰኔ እስከ ሐምሌ ባለው ጊዜ ውስጥም የዓለም ክለቦች ዋንጫን ስለሚያደርግ ከዛ ውድድር በኋላ አንቸሎቲ ቦታውን እንዲይዝም ማድረግ ነው። የማድሪድ ክለብ ከጣሊያናዊው አሰልጣኝ ጋር ግንኙነቱን ለማቆምና አዲስ አሰልጣኝም ለመፈለግ ከወሰነ ፌዴሬሽኑ አንቸሎቲን ለመውሰድ ትክክለኛው ጊዜ እንደሚሆን ያምናል። ምንም እንኳን በማድሪድ ኮንትራክት ቢኖረውም የአንቸሎቲ በሪያል ማድሪድ በሚኖረው ቆይታ ሙሉ በሙሉ አስተማማኝ አይደለም። በተለይም ሪያል ማድሪድ በዚህ ሲዘን ኢላማውን ማሳካት ካልቻለ ሊለቅ የሚችልበት እድል ሰፊ ነው። እንደ አማራጭ በብራዚል የፊሊፕ ሉዊስ ስምም እየተነሳ ነው። የአትሌቲኮ ማድሪድና ፍላሚንጎ የቀድሞ ተከላካይ በብራዚል ብሔራዊ ቡድን ውስጥ በጣም ተወዳጅ ሰው ነው። አሁን ላይ በአሰልጣኝነት ስራው ጥሩ ስኬትን እያስመዘገበ ነው። ነገር ግን ፌዴሬሽኑ ብራዚልን ወደ አለም እግር ኳስ ከፍተኛ ደረጃ ለመመለስ የአንቸሎቲ ልምድና አመራር አስፈላጊ እንደሆነ ነው እያመኑ የሚገኙት። ቪንሶን ኮምፓኒ ባየር ሚኒክ አጥቂውን እንዲያስፈርምለት ጠይቀዋል። የባቫሪያኑ አሰልጣኝ በገበያ ውስጥ ካሉት ጠንካራ ግብ አስቆጣሪዎች አንዱ የሆነውን ተጫዋችም የፊት መስመራቸውን ለማጠናከር እንዲመጣም ይፈልጋሉ። ባየርን ሙኒክ ለመጪው የክረምት ተጫዋቾች የዝውውር መስኮት እንቅስቃሴ ማድረግ የጀመረ ሲሆን በባቫሪያኑ ክለብ አጀንዳ ላይ ከታዩት ስሞች አንደኛው ስሎቬኒያዊው የፊት መስመር ተጫዋች ቤንጃሚን ሸስኮ ነው። በ2023 ክረምት አር ቤ ላይፕዚግ የደረሰው የ21 ዓመቱ አጥቂ እንግዲህ በጀርመኑ ግዙፉ የስፖርት አመራር ማክስ ኤርበርና በክሪስቶፈር ፌርውድ እየተመራ ቡድኑ ትኩረትን ስቧል። ቤንጃሚን ሸስኮ በቡንደስሊጋ ውስጥ ካሉ ምርጥ አጥቂዎች አንደኛው ነው። ስፖርት ቢልድ እንደዘገበው ሜክሲኮ ባየር ሚኒክ በቤንጃሚን ሸስኮ ላይ ያለው ፍላጎትም በአጋጣሚ አይደለም። የቤንጃሚን ሴስኮ ፕሮፋይል የአጥቂ መስመራቸውን ለማደስ ከባየር ሚኒክ ጋር ፍላጎት ጋርም በትክክል ይጣጣማል። እናም ደግሞ ሁለቱም ኤርበልና ፌርቡድ ተጫዋቹን በቅርበት ስለሚያውቁት ለዝውውሩ ቅድሚያ ሊሰጡ ይችላሉ። ሴስኮ ባለፉት ሁለት ሲዝኖች በቡንደስሊጋ ውስጥም ከፍተኛ እድገትን አሳይተዋል። ራሱንም በአውሮፓ እግር ኳስ መድረክ ውስጥም ካሉት እጅግ በጣም ጥሩ ችሎታ ካላቸው ተጫዋቾች አንዱ አድርጎ አሳይተዋል። በንጃሚን ሸስኮ ወደ አልያንስ አሬና የሚያደርገው ጉዞ የሚያቃልልበት አንዱ ምክንያቱም ተጫዋቹ ከአረብ ለብዝሽ አስተዳደር ጋር የተደረሰበት ስምምነት ሲሆን ይህም ወደ ሰባ ሚሊየን ዩሮ የሚጠጋ ገንዘብ ያመጣው አጥቂውን መውሰድ ስለሚችል ነው። ይህ አንቀጽ ባየር ሚኒክ ፊት መስመራቸውን ለማደስ ካላቸው ፍላጎት ጋር ተዳምሮ ስሎቫኪያዊ ለባየር ሚኒክ ቡድንም በጣም አማራጭ ያደርገዋል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ቪዲዮችንን ላይክ ስለምታደርጉም ከልብ አድርገን ነው የምናመሰግነው። በቀጣይ ሌሎች ፕሮግራሞችን ይዘን ዳግም የምንገናኝ ይሆናል። ስለምታደምጡኝ፣ ስለምትከታተሉኝ እጅጉን ከልብ አድርገ ያመሰግናለሁ። ፉአድ ባህሩ ነበርኩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩት። መልካም ጊዜ እንዲሆነላችሁም በአክብሮት ተመኘ። በአክብሮት